ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ ዘወትር እሁድ በዚህ ሰዓት የሚቀርብላቸው የብርሃን አጽናፋት የተሰኘ ተከታታይ የሬዲዮ ድራማ ነው። ብርሃን አጽናፋት፣ ጤና ይስጥልን፣ እንደምን ሰነበታችሁ አድማጮች። ሊድሯት ሲሉ ትምህርቷን አቋርጣ የኮበለለችው ተገኔ ኑኑሽ አባብላና አታላ ላትወጠና ልትሰጣት መሆኑን እሱ ባለው ሲነግራት መሄጃ እንደሌላት ገለጸችለት። አክሊሉ ተማሪዎች ከእርሻው ላይ ጫት እንዲለቅሙ ከማድረጉ ሌላ ለእያንዳንዱ ሃምሳ ግራም ጫት በመስጠት ከስሩ እንዳይጠፉ በሱስ እያጠመዳቸው ነው። ዋሲሁንና መምህር ነጋሽም ይህ ችግር ስር ሳይሰድ መፍትሄ እየፈለጉ ነው። አክሊሉ ወይኒት ጋር ሄዶ አቶ አውላቸው ከወይዘሮ ባንቺ የተካፈሉት መሬት ስላለ ከሳቸው ስለ ጸነሽ ድርሻሽ የእኩል ነው አይሆንም ካሉም ከሰሽ መብትሽን ታስከብሬአለሽ ብሏታል። እሷም ለአቶ አውላቸው ይህንኑ ተናግራለች። ተገኔ ኑኑሽ ለአቶ ጠና ልትሰጣት እያስማማቻት መሆኑን እሱ ባለው ከነገራት በኋላ የት እንደገባች ሳይታወቅ ተሰውራለች። ኑኑሽም ታቦርንና ቤኪን ውለዱ ከማለቷ በላይ ቤኪን ተገኔ ካልተገኘች በስተቀር ከቡና ቤቱና ከአጥር ግቢው አቶ ጭም እንዳለች አትገልጸን ነበር። ክፍል 128 የብርሃን አጽናፋት ተከታታይ ድራማችንን ያበቃ ነው። የዛሬውም ክፍል 129 አሁን ይቀጥላል። ማነው? ማነው? አልኩኝ እኮ። እኔ ነኝ፣ ታቦር። ተገኔ ነኝ። ተገኔ ግቢ። የት ነበር ተገኔ? ተኑኑሽ ቤት ከወጣሁ በኋላ የሚሄድበት አጣው። ወደ ወንዙ ሄድኩኝና ሲጨልም ወደዚህ መጣሁ። ለምን ቀደም ብለሽ አልመጣሽም? አሁን እኮ በጣም መጭቷል። ድንገት ወደ አንተ ቤት ስገባ እሱ ባለው ካየኝ ለኑኑሽ ነግሮ ያስይዘኛል ብዬ ፈርቼ ነው። ብርዱን እንዴት ቻልሽ? ጃ ያሽ ይህንን ጋር ቢደረግ ደግሞ ባዶ እግርሽን ነው የወጣሽው። ጫማ ሳድርጌ ነበር ተኑኑሽ ቤት እንደወጣው ስሮጥ አንድ እግሩ ጭቃ ይዞኝ የፍራቴን ትቼው ሄድኩና የቀረውን ወንዙ ጋር ጣልኩት። እሱ ባለው ስለ አትወጥና ከነገረሽ በኋላ ነው ለመጥፋት የወሰንሽው። ታዲያ ለምን ለእኔ ወይ ለቤኪ አላማክርሽንም? ለቤኪም ለአንተም ለመንገር ፍርሃት ያዘኝ። እናንተን ሳናገር ኑኑሽ ካየችኝ የምታውቅብኝ መሰለኝ። ለማንኛውም እንኳን ከእሷ ተገላገልሽ። በይ አሁን እኔ ሄጄ ምግብ ላምጣልሽ። ጌት ከምግብ ቤት ነዋ። ቤት ውስጥ ምንም የበሰለ ምግብ የለም። እስከዚያ ይኸውልሽ በዚህ መዘፍዘፊያ ዋርጊና እግርሽን ታጠቢ እሺ አይዞች ተገኔ፣ እኔን እንደ አባትሽ ቁጠሪ። በሌሊት ከተምትሜ ሰፈር እንወጣና እነሱ ከማይጠረጥሩት ቦታ ስራ አስገባሻለሁ። ቀሪውን ስመለስ እንጫወታለን። መጣሁ። ቁርስ ቀርቧል እኮ። መጣው። ምጥኔ፣ ምን ታደርጋለህ ደጅ? ኧረ፣ ቆይኝ። እጅ ልታጠብ ነው የወጣው። የትም አልሄድኩኝም። ለመብላቱ ነው የታጠብከው? አዎ። ምን ነው ከየት የተማርከው ፈሊጥ ነው ናደው? እጅም መታጠብ ምን ክፋት አለው? ትህመም ይጠብቃል። ማን ነው ያስተማረ? ምን ያስቆጣሻል ምጥኔ? ትምህርቱ አስተማሪው ምን ያደርግልሻል? ቆይ ከነጋ ስንቱን ነገር ነው በእጅ የነካው በጎቹን አወጣው፣ የጓሮ አትክልቱን ኮተኮትኩ፣ ማገዷ አመጣው። ሌላ ምን ነበር ያደረው? ብሩክታይት ናት ይህን የምታስተምር? መች አጣሁትና፣ ያለ እሷ ሌላ የሚያስተምር የለም ያለው ማነው? እውነቱን ኡነቱን ተናገር አደው። ከጠቀመ ታስተምሬ ምን ክፋት አለው? አንደኛውኑ የእሷ ተከታይ አቀንቃኝ ሆኛለሁ አትለኝም የእጅ መታጠብን ጥቅም እየንትተሽ የጥሩ ነህን እና ጠይቃቸው። በነፍስ ታመው የነበረ በምን ሆነና፣ እጅ ካለመታጠብ በመጣ በሽታ እኮ ነው። እሳቸውም ይታጠባሉ። እኔ ሲታጠቡ አላየውም፣ ግን የህመማቸው መንስኤ ተነግሯቸው እንደ ታሪክ ሲያወሩት ሰምቻለሁ። ይሄን ጉዳይ አክሊሉ ቢያውቅ ምን እንደሚያደርግ ታውቃለህ? ያሻውን ያደርገኛል። እሱን ፈርቼ በበሽታ ስናቅቅ አልኖርም። ናደው

አሁን ይህ ምን ትለዋለህ ነገር አክሊሉ ለትምህርት ቤቱ የመጽሐፍና የስፖርት ትጥቅ ስጦታ መስጠቱ ይህን ያህል ሲያስጨበጭብ አይገርምም። ዋሲውን ከሱ መስኮት ላይ ዞር በብስጭት እንጂ ምንም አይተርፍ። ጭብጨባው ግን አለመስማት አልችልም። ተማሪዎቹ ምንም ማድረግ አይችሉም። ጥፋቱ የግዛው ነው። ለስሙ ዳይሬክተር ነው። ተማሪዎችን ጫት እያስለቀሙና እያስቃሙ ከትምህርት የሚያፈናቅልን ቆሻሻ ተማሪ አሰልፈው ያወድሳል። በጣም እርግጠኛ ነኝ ግዛው አክሊሉ ከሄደ በኋላ ላናገራችሁ ማለቱ አይቀርም። ባያናግረኝም የተለየ ምላሽ ከነ አያገኝም። ስጦታውን መቀበል የለብንም ብለነዋል። መቀበል አለብን ብሎ ተቀብሏል። የእሱን ስህተት የማጀብ አቅም የለኝም። ጠናስትልኝ። መምህር ነጋሽ፣ አክሊሉ ለመምህራን የመጣው ስጦታ አለ እንደ ዋሲሁን፣ ለአንተ እንኳን የጨዋ ሰላምታ አለኝ ለአቶ ነጋሽ ደግሞ ወደፊት አስብበታለሁ። አቶ አክሊሉ ለሁሉም እናመሰግናለን። አሁን ስራ ላይ ስለሆንን ባትረብሸን ጥሩ ነበር። መምህር ነጋሽ ይቅርታ አድርግልኝ። ዋሲውንን የምጠይቀው ቀጭን ጥያቄ አለኝ። ሆነች ቀጭን የሆነች መልስ ስለማታገኝ አትድገም። ማነኝ ብለህ ነው ያመጣሁትን ስጦታ በተማሪዎች ፊት አልቀበልም ያልከው? ለተማሪዎች አስበህ ነው ስጦታውን ያመጣው። መቼም ለአንተ ላስብልህ አልችልም። ብሩክታዊት ስለምታስብል መቼም ምን ስርዓት ይ አንዳችሁ ትበቃላችሁ እኮ ምንድን ከዚህ ሰዓት ጀምረ ብሩክታዊትን የክፋት የክፋትን ማጀቢያ ልታደርጋት እንዳትሞክር። አንተ እንኳን አጎት ስለሆንክ ምንም ብትል ይገባኛል። የዋሲውን ግን እንደው ቢሮዌን ለቀ ውጣ። እሷ ናት አደለም እንደ ውሻ ፈታ የምትለቅ አክሊሉ አቁም ብያሃለሁ። በመረጋሽ ለዱላ መጋበዝ እንኳን ከአንተ አይጠበቅም። ትዕግስት አይገባም እንደ አንተ ዋሲሆን፣ ከአንተ ጋር ለመላፋት ዝግጁ ነኝ። ዋሲሆን፣ አርፈ ወደ ወንበር ተመለሰ። ምንድን ነው ዋሲሆን? አንተ እኮ ነው ምን ልትሆን ነው የምትንደረደረው? ቆይ ቆይ፣ አረቅቶ ግዛው ይሄን ሰውዬ ከዚህ ያስወጣልኝ። ነጋሽ፣ ከአንተ ጋር አይደለም ንግግሬ። ዋሲሆን፣ መልስልኝ ልስሞ እንዳልሆነ ይገባ አልመችም። አሃ ጥጋብ እዚህ ደረጃ መድረሱን የተረዳውልህ አሁን ነው። ምንም አይደለም ግዛው ቶ ቶ ይቅርታ አክሊሉ እና እስኪ እስከ ግቢው መውጫ አልሸኘ አራት ቸገር ግዛው ችግር የለም መቸገር እንኳን አይደለም ለአንተ ባለኝ ክብር ነው የማደርገው ዋሲውን ለአንተ ደግሞ ለጥፋትህ ክፍያህን እሰጥሃለሁ በነገራችን ላይ ግዛው ያከበርከው አክሊሉ መርዝ ካበላ በኋላ መድኃኒት የሚገዛ ሰው ነው ነጋሽ ይህን ከአንተ አልጠብቀው ስማ ዋሲውን

በዚህ ጠዋት ለምን መጣሽ? አብረን ቁርስ እንድንበላ። ዶዮ የተከራየልሽ ቤት ውስጥ ቁርስሽን መብላት አትችም? እሱ ባለው ትንሽ አበዛው አይመስልህም? ከተገኔ ጋር ቆመ። ከደረስኩብ በኋላ ማኩረፍ የነበረብኝ እኔ ነኝ፣ ግን ነገር ተገልብጦ አኩራፊው አንተ ሆንክ። አቦቴኝ፣ ላገኝሽ ያልፈለግኩት ሙዴ ስለተበላሸ። ምን ሆንክ? ፈተና ተበላሸብኝ። እንዴት? ለአንዱ አስኮርጃለው ብዬ ተያዝኩ። እውነትህን ነው? እሱ ባለው የውብዳር፣ እኔ በዚህ ጉዳይ እና ምን አሉ ለአንድ ዓመት አግደውኛል። ወይኔ ለፍተ ለፍተ አንድ ዓመት መታገር ቀላል እኮ አይደለም። አውቃለሁ። እንዴት አደራችሁ? አዌ ለካፊ ደግሞ መጣ። ደህና አደርክ ታቦር። ታቦር ስራ የለህም እንዴ? ጉድ በላህ። እሱ ባለው ደግሞ እኔ ስራ መስራትና ለመስራት ያሳስብ ጀምር። መቼም ባስብልህ አይከፋም። ለራስ ማሰብ የተሳነ ለእኔ በምን ታስብልኛለህ? ማሰቢያ እንደው የለህ። ለክፉ ቀን ብዬ ያስቀመጥኩት ነበረኝ። በል እንደምንም ብለህ ለራስ ተጠቀምበት። እሺ፣ አመሰግናለሁ። አሁን ወደ ምትሄድበት ሂድ። እኔ መቼ አንተን ብዬ የመጣሁና የውብዳርን ፈልጌ ነው። ለምን ፈለግከኝ ታቦር? ስራሽን ትተሽ ፍርኩታ መምጣትሽ አልዋጥ ስላለኝ ልጠይቅሽ ብዬ ነው። አንተን ምን አገባ። ቆይ እንጂ እሷ መልስ መስጠት ትችላለች እኮ። ቀሰብ ስላልተመቸኝ ነው። ምኑን ያልተመቸሽ? አቦ አንተ ሰውዬ ያልጣድከውን አታማሰል። ለመሆኑ የሌሎቹ አንሶህ ነው እሷን ስራ አስጥ፣ ላይ ያመጣሃት። በቃ ስለማታውቀው ነገር አትዘባርቅ ታቦር። እኔ ራሴ ነኝ እኮ ፈልጌ የመጣሁት መስሎሽ ነው። ምን ነው፣ የመሰለኝ ሰው ያገኘሽ መስሎሽ ነው የመጣሽው? ራስሽን ሳታጩ በፊት ወደ መጣሽበት ተመለሽ። ቆይ ግን አንተ ከኔ የምትፈልገው ምንድን ነው? የወብ ዳር ትወደኛለች ወዳታለሁ። እኔ ጠራኋት ራሷ ፈልጋ መጣች፣ ልዩነት የለውም ቤኪም። ትወድህ ነበር አይደለም? እና ምን ይጠበስ፣ እንደኔ መታደል ነዋ። ተገኔን ደግሞ አንተ ትወዳት ነበር። አንተ ጤና ቢስ፣ ህመምህን በሰው ላይ አታጋባ። ተገኔን እኔ ነኝ ወደድኳት ወይስ አንተ? እሺ ካልወደድካት ለምን አስጠፋሃት? እኔ ነኝ አስጠፋኋት? ኑኑሽ በፖሊስ ስታስይዝ እንዳስጠፋ ታረጋግጥልኝ የለ? ምን አደከመኝ። ችግር የለውም፣ ችግር የለውም። ይሁል ፖሊሶቹ ሲመጡ ያለሁበት ይዛቸው መምጣት ትችላለህ። አንተ ግን ፈተና ስትቆርጅ ተገኝተህ ለአንድ ዓመት መታገድህን እኔ ለማንም አልናገርም። ማነው የኮረጀው? እሱ ባለው ነው ወይስ እንዴ? መቼም ሳስኮርጅ ነው ብሎ ዋሽቶች አለ አይደለም? ይበቃል! ይበቃል! ከቤቴ ይውጣልኝ! ውጣልኝ ከቤቴ። ተገኔ በምሽት ከታቦር ቤት መታ እሱም ከማይጠረጠር ቦታ አስቀጥርሻለሁ ብሏታል። ተገኔ ያለችበት ከኑኑሽና ከዶዮ ተደብቆ ይቀራል። ናደው ምግብ ከመመገብ በፊት እጅን መታጠብ ከህመም ያድናል እንጂ ጉዳት የለበትም ብሎ ለምጥን ሲነግራት ይቺ የማን ትምህርት እንደሆነች እናውቃለን ብለዋለች። ምጥንስ የእከሌ ትምህርት ነው ምናምን የምትለውን ትታ የባሏን ፈለግ የምትከተልበት ጊዜ ሩቅ ይሆን? አቶ ግዛው ከአክሊሉ ጋር ወግኖ ዋሲሁንን ከመምህርነት ሙያ አግዶታል። የአቶ ግዛውና የአክሊሉ ፍቅር እስከየት ይዘልቅ ይሆን? ዋሲሁንስ እንደታገደ ይቆያል? ታቦር የሱ ባለውን አስነዋሪ ተግባር ከዮብ ዳር ፊት ተገኔን እንዳፈቀረና ከትምህርት ቤት እንደታገደ ጭምር ዘክዝኮ ነግሮታል። የውብዳር ይህን ሁሉ ውሸትና ማታለል ሰምታ አብራውት ቆይ ይሆን? የተጫወቱልን ሽመልስ አበራ እንዳክሊሉ ሱራፌል ተካ እንደዋ፣ ሲሆን ታፈራሁ መብራቱ እንደምጥን፣ ዳንኤል ሙሉነህ እንደ ታቦር፣ ቅዱስ ገብረ ስላሴ እንደ ተገኔ ሞገስ፣ ወልደ ዮሐንስ እንደ መምህር ነጋሽ፣ ዘላለም ሙላቱ እንደ ሱ ባለው፣ መቅደስ ወርቅነህ እንደ ዮብዳር፣ አዩብ መሐመድ እንደ ናደው፣ ዮሐንስ ዳኜ እንዳሸብር፣ ሳሙኤል ካሳ እንደ ግዛው። ደራሲያን ሰአዳ መሐመድ፣ ቴዎድሮስ ተክላረጋይና አዲስ ገብረ ማርያም። አዘጋጅ ደጀኔ ጥላሁን ተራኪ ዓለም ፀሐይ በቀለ በቴክኒክ ያቀናበረው ዓለማየሁ ዳዊት። አድማጮቻችን ይህ ድራማ የቀረበው በዩኒሴፍና ሴቶች ሕፃናትና ወጣቶች ጉዳይ ሚኒስቴር በጋራ ባደረጉልን ድጋፍና ትብብር ነው። ለአስተያየቶቻቸው አድራሻችን ፖፕሌሽን ሚዲያ ሴንተር የመልእክት ሳጥን ቁጥር 672 አዲስ አበባ፣ የስልክ መስመራችን ደግሞ 0 11 554 1302 ነው። በዚሁ ስልክ ቁጥር መልእክቶን ሊተዉ ይችላሉ። በደህና ቆዩልኝ።